በመዲናችን አዲስ አበባን ብርት ሀገራችን የአዲስ ምዕራፍ ጉዞ ጀምራለች። ይህ ስፍራ እውቀት ከአድናቆት ጋር የተገናኘበትና ይበልጥ የማወቅ ጉጉትን የሚፈጥር የለውጥ ጅማሬ ነው። እንኳን ለሀገራችን በአይነቱ የመጀመሪያ ወደ ሆነው የሳይንስ ሙዚየም ቋሚ አውደ ርዕይ በደህና መጡ። ይህ ድንቅ የኪነ ሕንፃ ውጤት ከውብ ሕንፃነቱ በዘለለ ትልቅ ትርጉም ያለው ምልክት ነው። የህንፃው ክብ ቅርጽ የማያቋርጥ እድገትና የሰው ልጅ ጥበብን የሚያንጸባርቅ ብሎም ሀገራችን ኢትዮጵያ መጪውን ዘመን ብሩህ ለማድረግ እና በስልጣኔ ለመራቀቅ ያላትን ቁርጠኝነት የሚያመላክት ነው። በታዳሽ ኃይል የሚሰራውና በተፈጥሯዊ መንገድ የሚቀዘቅዘው ይህ ህንጻ ለመጪው ዘመን ታስቦ የተገነባ ብቻ ሳይሆን መጪውን ዘመን ቀድሞ አሁን መኖር የጀመረ ነው። ወደ ውስጥ ሲገቡ በይዘታቸው የተለያዩና የሚያስደምሙ አምስት አይነት አውደሬዎችን ያገኛሉ የሰው ሰራሽ አስተውሎት እድገት መሰረት ከሆነው ማሽኖችን ማሰልጠን አንስቶ ቴክኖሎጂው በጤና በፋይናንስ በግብርና በቋንቋና በሌሎችም ዘርፎች እያበረከተ ስላለው ይላቅ አስተዋጽኦ ብሎም ነገ ዓለማችን ምን አይነት አቅጣጫ እንድትከተል ሊያደርጋት እንደሚችል ከወዲሁ ይቃኛሉ በተጨማሪም በሰው ሰራሽ አስተውሎት የሚሰራ ሮቦት ያለእንከን ሲሰራ አይተው ይመሰክራሉ ከዚህም ባሻገር የሰው ሰራሽ አስተውሎት ለሀገራችን ይዞት ስለሚመጣው እድሎችና ከእነዚህ እድሎች አንጻር የኢትዮጵያ እድገት ምን ሊሆን እንደሚችል አርቀው ያስባሉ። ይህ ኢትዮጵያ በሰው ሰራሽ አስተውሎት የምታደርገው የእድገት ጉዞ ደማቅ ጅማሬ ነው። የዓለማችን የአየር ንብረት በቀውስ ውስጥ ነው። እዚህ ሀገራችን ላይ ግን ተስፋ እየለመለመ ይገኛል። ኢትዮጵያ በአካባቢ ጥበቃ ዘርፍ የምትጫወተው ጉልህ የመሪነት ሚና በአረንጓዴ የተሸፈነ ለአየር ንብረት ለውጥ የማይበገር ዓለም በሚል ገዢ ሀሳብ በመተግበር ላይ ይገኛል። ሀገራችን ኢትዮጵያ ቀደምት ሀገርኛ ጥበቦችን ከአዳዲስ የፈጠራ ግኝቶች ጋር አጣምራ መጪውን ዘመን በስማርት ግብርና እያለማች ዘለቄታዊ የግብርና አሰራር ዘዴዎችን እየተገበረችና ዲጂታል መሳሪያዎችን እየተጠቀመች እንዴት በምግብ ራሷን ለመቻልና ለቀሪው ዓለም ለመትረፍ እየጣረች እንደምትገኝ ይቃኛሉ። ውሃ ሕይወት ነው፣ ኃይል ደግሞ እድሎችን የመጠቀም ትልቅ አቅም ይሰጣል። እያንዳንዷ የውሃ ጠብታና የኃይል ብልጭታ ከቢግ ባንግ ጽንሰ ሀሳብ ጀምሮ እስከ ቤት ወኩሽና ድረስ የሚያደርገውን ጉዞ ይቃኛሉ። ከኃይል አገልግሎት ታሪክ ጀምሮ የተለያዩ የኃይል አይነቶችና የመጪውን ዘመን የኃይል አቅርቦት ምን ሊመስል እንደሚችል ይዳስሳሉ። አሁን ደግሞ ወደ ሰማይ ይመነጠቃሉ፣ ጀት ያበራሉ፣ በአቬሽን ታሪክ ውስጥ ይጓዛሉ። የግዙፍ አውሮፕላን ሞተር ምን እንደሚመስል ይመለከታሉ። ከዛም አልፎ ኢትዮጵያ በዓለማችን ሰማይ ላይ ያላትን ጉልህ ታሪክና ሚና ይቃኛል። ከአስደናቂው ጉልላት ስር የማወቅ ፍላጎቶ እንደ አዲስ ይቀሰቀሳል። ከትንሹ ሕዋስ አንስተው ከከዋክብት አልፈው ከአጽናፍ እስከ አጽናፍ ያለውን ዓለም ይቃኛሉ። ይህ ቅኝቶ የትኛውም የሰው ልጅ አእምሮ የሚመኘውና የሚያልመው የእውቀት ጉዞ ነው። የሳይንስ ሙዚየም ከሚጎበኝ ስፍራነቱ በዘለለ አዳዲስ ሀሳቦች የሚፈልቁበትና ምናባዊ ሀሳቦች ወደ ፈጠራ ግኝቶች የሚቀየሩበት ቦታ ጭምር ነው። ዙሪያውን ይቃኙ፣ አዳዲስ ዕውቀቶችን ይግለጡ። መጪው ብሩህ ዘመን እዚህ ጋር ይጀምራል።